አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን። ክቡራትና ክቡራን አርማሽ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። እጅግ እጅግ ወሳኝ መደመጥ ያለበትን መረጃ በተለይ ይህ መረጃ በየትኛውም ዓለም ጫፍ እስከ ጫፍ ያላችሁ በሀገር ውስጥም የምትገኙ ኢትዮጵያውያንን ሁሉ የሚመለከት አዲስ የንብረት ዝውውር ደንብን በተመለከተ ሙሉ መረጃና ሙሉ ዝርዝሩን ነው። እንግዲህ አመሻሹን ከደቂቃዎች በፊት ወጥቶ ወደ እናንተ ይዘንላችሁ የቀረብ ነው። እንግዲህ ይህንን አዲስ መመሪያ ማንኛውም ግለሰብ ማለትም ተሽከርካሪ ያላችሁም መኖሪያ ቤትም ሆነ አፓርታማ እንዲሁም ኮንዶሚኒየም ያላቸው ለድርጅትም የምታስጠቀሙ ይሁን ያልተጠናቀቁ ቤቶች ያላችሁን ሁሉ የሚመለከት እጅግ በጣም አንገብጋቢና ወሳኝ የሆነ መረጃ ስለሆነ ለብዙ ኢትዮጵያውያኖች የቻላችሁትን ያክል ሸርሸር እያደረጋችሁ እንድታደርሱት በአክብሮት እየጠየቅኩኝ ከአትሌት ኃይሌ ገብረስላሴ ጋር ተያይዞ አመሻሹን የወጣ አዲስ መረጃ አለ። እሱንም እንግዲህ ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው አመራን። እንግዲህ ክብራን ተመልካቾች እጅግ በጣም ጠቃሚ የሆነ መረጃ ነው። በተለይ በውጭ ለሚኖሩ ኢትዮጵያኖች በሙሉ ሸር እያደረጋችሁ አድርሷቸው። አገር ውስጥም ላሉ ኢትዮጵያኖች በሙሉ እጅግ በጣም አንገብጋቢ የሆነ ጉዳይ ነው። እንግዲህ አመሻሹን ከደቂቃዎች በፊት ነው ከገቢዎች ቢሮ በኩል የወጣው መረጃ እንደሚያመላክተው የአዲስ አበባ ገቢዎች ቢሮ ከመንግስት ታክስ በአግባቡ ለመሰብሰብና ታክስ ከፋዮችን ግዴታ እንዲያወጡ ለማስገደድ በሚል ከዚህ ቀደም ንብረት የሆነ ተሽከርካሪን፣ ቤቶችንም፣ የንግድ ቦታዎችንም ወይንም ሌሎች ንብረቶችን በሽያጭ፣ በውርስ፣ በስጦታ ወይም በሌላ መንገድ በስም ለማስተላለፍ የሚፈልጉ ግለሰቦች አስቀድመው የታክስ እዳ ክሊራንስ ማስረጃ ይዘው እንዲመጡ ያስገድድ እንደነበር ይታወሳል። ታዲያ ይህ አሰራር በዋናነት የመንግስትን ገቢ ለመጠበቅ ያለመ ቢሆንም በተግባር ግን ብዙ ችግርን አስከትሏል። ታዲያ ይህ አሰራር በተለይ የታክስ ዕዳ የሌለባቸውን ዜጎች እጅጉን የሚጎዳ ነበር። ለምሳሌ አንድ ሰው ንብረቱን ለመሸጥ ቢፈልግ ገዥውን ከማግኘቱ በፊት ታክስ ከፍሎ ንጹሕ መሆኑን የሚያረጋግጥ ወረቀት ይዞ መቅረብ ነበረበት። ይህ አሰራር ደግሞ ብዙ ጊዜና ገንዘብን የሚወስድ ከመሆኑ በላይ ገዢውን ሊያስፈራራ ይችላል። የንግድ ሥራ ላይ ያልተሰማሩ ዜጎችም ቢሆን ይህ አሰራር እጅግ አላስፈላጊ እንግልት ውስጥ የሚከታቸው ነበር። በተጨማሪም አሰራሩ ለመልካም አስተዳደር መጓደልና ለሙስና በር ከፋችም እንደነበር ይታወሳል። ታዲያ ይህ ለውጥ እንዴት ተደረገ? የአዲስ አበባ ገቢዎች ቢሮ እነዚህን ችግሮች በጥልቀት በመገምገም አሰራሩ ለዜጎች እክል እየፈጠረ መሆኑን በመረዳት አሰራሩን ለማሻሻል ወስኗል። አዲሱ ለውጥ የንብረት ዝውውርን ቀልጣፋና ለተገልጋዮች ምቹ ለማድረግ ያለመ ነው። በዚህም መሰረት ከእንግልት ዜጎች ንብረታቸውን በሚያስተላልፉበት ጊዜ የታክስ እዳ ክሪላንስ ማስረጃ እንዲያቀርቡ እንደማይገደድ ነው። እንግዲህ ሙሉ ዝርዝሩ የሚያትተው ቢሮው ይህንን ችግር በዘላቂነት ለመፍታት የቴክኖሎጂ መፍትሄ ለመጠቀም እየሰራ ነው። አዲሱ ቴክኖሎጂ ስርዓት የንብረት አስተላላፊ ተቋማት ወይንም የመሬት ልማት ቢሮ፣ የመሬት ይዞታ ምዝገባ ኤጀንሲ፣ ትራንስፖርት ቢሮ ከገቢዎች ቢሮ ጋር በኤሌክትሮኒክስ መንገድ በመገናኘት አንድ ግለሰብ የታክስ ዕዳ ያለበት መሆኑን ወይንም አለመሆኑን በቀላሉ ማረጋገጥ የሚያስችል ነው። ይህ አሰራር ግለሰቦች ከአንድ ቢሮ ወደ ሌላ ቢሮ ሳይንከራተቱና ጊዜያቸውን ሳይባክኑ በቀላሉና በፍጥነት አገልግሎት እንዲያገኙም ያስችላል። እንዲሁም የታክስ ስወራን ለመከላከልም እንደሚረዳ ነው የሚያትተው። ይህ አዲስ የቴክኖሎጂ ስርዓት ስራ ላይ እስከሚውል ድረስ ዜጎች እንዳይጉላሉ፣ ቢሮ ለተጠቀሱት ተቋማት ቀደም ሲል የተጻፈውን ደብዳቤ መሰረዙን ወስኗል። ስለዚህ እነዚህ ተቋማት አዲስ ስርዓት ስራ ላይ እስኪውል ድረስ በነባሩ አሰራር አገልግሎት መስጠት ይችላሉ ማለት ነው። ይህ ማለት ተሽከርካሪም ሆነ ቤት የሚሸጡ ዜጎች ያለምንም እንግልት ንብረታቸውን ማስተላለፍ ይችላሉ ማለት ነው። በአጠቃላይ ይህ ለውጥ በአዲስ አበባ ከተማ የንብረት ዝውውርን እጅግ በጣም ቀላልና ፈጣን የሚያደርግ እንደሆነ ነው የተገለጸው። ከዚህ በኋላ ዜጎች አላስፈላጊ እንግልትና ወጪ ሳይደረግባቸው ንብረታቸውን በሕጋዊ መንገድ ማስተላለፍ ይችላሉ። ይህ ለውጥ የመልካም አስተዳደር መገለጫ ከመሆኑ በላይ ለኢኮኖሚው ዕድገት የራሱ አስተዋጽኦ እንዳለውም ተደርጓል። ሌላው እንግዲህ መግቢያ ላይ እንደገለጽኩላችሁ በአዲስ አበባ ኤሌሌ ሆቴል በተዘጋጀ አንድ ዓለም አቀፍ መድረክ ላይ በእንግድነት ተገኝቶ ንግግር ያደረገው አትሌት ኃይሌ ገብረስላሴ ለተሰብሳቢዎቹ ልምዱን አካፍሏል። አትሌቱ የተለያዩ የልማት ተቋማትን በመክፈት በርካቶችን ተጠቃሚ ማድረጉንም አብራርቷል። አትሌት ኃይሌ ገብረ ስላሴ ለኢቲቪ ዜና በሰጠው ቃለመጠይቅም የኢንቨስትመንት ስራውን ከኢትዮጵያ አልፎ ወደ ጎረቤት ሀገራት የማስፋፋት እቅድ እንዳለው ተናግሯል። መች እንደሚሆን አላውቅም፣ ግን በጎረቤት ሀገራት የኢንቨስትመንት ስራዎችን ለመጀመር አቅደናል። እንደ ጎረቤት ኬንያ፣ ጅቡቲ፣ ሶማሊያ ባሉ ሀገራት አንዳንድ ነገሮችን ለመስራት እና ስባለን እናስባለን ብቻም ሳይሆን ለምሳሌ በታንዛኒያ ብዙ ርቀት ሄጃለሁ የጀመርነው ስራ አለ። ምናልባት በቅርቡ ይሆናል ብዬ የማስበው አንዱስ ነውም ብሏል። አሁን እንደ ኃይሌ ሪዞርትና ሆቴል ጥሩ እየሄደ ስለሆነ እሱ ላይ እናሰፋለን ማለት ነው። አመሻሹን የወጣው መረጃ የሚያመላክተው በዛሬው ስብሰባው ላይ ልምድን አካፍያለሁ እንደ አትሌት ተሞክሮዬ ነው ያጋራሁት። አንድ አትሌት ከማሸነፉ በፊት ራሱን ማሸነፍ አለበት ብዬ አምናለሁ። ስለ እቅዱ ግብና ዲፕሎማሲ ግን ልምዴን ያካፈልኩት ስለ ሥራ ክብርና የጊዜ አጠቃቀም እንደዚሁ፣ የራሴን ሐሳብ አጋርቻለሁም ብሏል። አክሎም ኃይሌ እንደገለጸው ገለጸው አንዳንዴ ስራ እንኳን ባይኖር ለራሳችን የማንበብ ጊዜ የማወቅ ጊዜ የራስ ጊዜ ከምንሰጠው በላይ ለማይጠቅሙ ነገሮች የምንሰጣቸው ጊዜ ነው የሚበዛው፣ ማለቱንም ተገልጿል። ለምሳሌ አንዳንድ ሰው እኮ የተፈጥሮ ስጦታው የሚገርም ነው ይላል። ይህ ጉልበትና ተሰጦ ይዞ ግን እስኪ ዲፕሎማሲ የለውም ከተባለ ምንም ነገር የለውም ነው ሊባል የሚችለው አበቃ ማለቱም ተገልጿል። ዲሲፕሊን ከሌለህ ምንም አይነት አቅምና ዕውቀት ይኖርሃል፣ ምንም የለህም። ለምን ቢባል ያንን አቅም አትጠቀምበት ም አንድ አትሌት ጉልበት ኖሮት እንደ ፈረስም ቢጋልብ ጉልበትም ቢኖረው አቅምም ቢኖረው ድስፕሊን ከሌለው ምንም ነው ማለት። አመሻሹን እንግዲህ ያገኘነው መረጃ ያመላክታል። ይህ ቪዲዮ ለብዙ ኢትዮጵያኖች እንዲደርስ ላይክ ላይክ ሼር ሼር አድርጉት። ለዛሬ እንግዲህ በምሽት ይዤላችሁ የቀረብኩት እጅግ በጣም ጠቃሚና ጠቋሚ የሆነ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።